የተከበራችሁ ኢትዮ ኮሜዲያ ቻናል ቤተሰቦቼ ቤቱን ሰብስክራይብ በማድረግ ጀምሩት። ዛሬ ደግሞ እንደዚህ ውብ የሆነ በጣም የሚያማምሩ የቤት እቃዎችን ይዤላችሁ የመጣውኝ። ውድ የተከበራችሁ የኢትዮ ኮሜዲያ ቻናል ቤተሰቦቼ፣ በተለይ ደግሞ ላሳስባችሁ፣ ደጋግ ኢትዮጵያኖች እና ደጋግ ኤርትራኖች ቻናሌ ሳት እየቀነሰብኝ ነው። ቪዲዮ ነክታችሁ ስትወጡ ወይም ነካ እርግታችሁ ጀምራችሁ ስትወጡ በጣም ሳቴን እየቀነሰብኝ ነው ብትችሉ ደጋግ የሆናችሁ ቅን የሆናችሁ ደጋግ ኢትዮጵያኖችና ኤርትራኖች ቢያንስ ከአንድ ሰከንድ እስከ ሶስት ሰከንድ ብታዩልኝ ለእኔ ይጠቅመኛል ቢያንስ ሰዓቱን አይቀንስብኝም እና ሰዓት እንዲሰጠኝ ደጋግ የሆናችሁ ሰዎች አላችሁ ቅንቅን ሰዎች አላችሁ ስለማምናችሁ ነው ስለማምን ነው አለ ደጋግ ሰው አለ የሰው ለውጥ የሚያስደስት የሰው ደስታ የሚያስደስት እና የሰው ስኬት የሚያስደስቱ ሰዎች ብዙ ሰዎች አላችሁ። ስለምተማመንባቸው ነው እንደዚህ ምለው። ስለዚህ ቢያንስ ከአንድ ሰከንድ እስከ ሶስት ሰከንድ ይውልኝ። ቪዲዮን መግዛት ባትፈልጉ እንኳን የቻናሌ ኖቲፊኬሽን ወደ እናንተ ከደረሰ ወይም ቪዲዮ ወደ እናንተ ከደረሰ ቢያንስ ከአንድ ሰከንድ እስከ ሶስት ሰከንድ ይውልኝ። ደጋግ ናችሁ፣ ቅንቅን ናችሁ። እና እናንተ አትከፍሉበትም። ለእኔ ግን ይጠቅመኛል። ቢያንስ ቻናሌ ቫናሪ ከወጣ ስራዬን በሰፊው ሰራለኝ። ከዚያም ባሻገር ደግሞ መጀመሪያ ሰላም ልበላችሁ። እንዴት ናችሁ? ደናናችሁ ናችሁ ወይ ውድ የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦች፣ ደጋግ ኢትዮጵያኖች እና ደጋግ ኤርትራውያኖች ሁላችሁንም ሰላም ብያለሁ። ሰላማችሁ ባላችሁበት ቦታ ሁሉ ይብዛላችሁ። እና አብዛኛው ከስተመሮች በኮሜንት እየጠየቃችሁ ነው ያው መልሰስ ስጭም ብላችሁ ኮሜንት ላይ አንድ ሁለት ሰው አይቻ አለኝ። እኔ ኮሜንታችሁ ስር ላይ እኮ ስል ቁጥሬን ያስቀምጭ ያለው። ከዛም ባሻገር ደግሞ ቴሌግራሜ ፉል ሆኗል አፕዴት ሆኗል እና እሱን አስተካክል እና በቴሌግራሜ ላይ መታችሁ የራሳችሁን ይሄ ያው ማስተባበቅ እቃ ፎቶን በማንሳት የእቃውን ዋጋ መጠየቅ ትችላላችሁ። አብዛኛው ጊዜ ለቻናሌም ደግሞ ቪዲዮ በየጊዜ ካለቀኩኝ ቻናሌ እያደገልኝ አይደለም። ስለዚህ ቻናሉ ሰብስክራይብ በማድረግ ጀምሩት። አይከፈልበትም፣ ለእኔ ይጠቅመኛል፣ እናንተ ደግሞ አትከፍሉበትም። መለን እንዴ። ስለዚህ ሰብስክራይብ በማድረግ ከዛም ባሻገር ደግሞ ሀሳብ አስተያየታችሁን በኮሜንታችሁ እያሳፈራችሁ እያሰፈራችሁ ጀምሩት ቪዲዮን። ስለዚህ እንደዚህ ጽድት ያለ በተለይ ለብርድ ጊዜ የሚሆኑ ወተት ትኩስ ወተት ወይም ወተት በቡና በትልቁ ለብርድ ጊዜ ስትጠጡ መቼስ አያሰማ አደል? እንደ ብርድ ጊዜ ጠጡ ጠጡ ነው የሚለውና እና ከዛም ባሻገር ደግሞ ወተት በሻይ ለሚያስፈልግ ሰዓት እንደዚህ ትልልቅ ብርጭቆች ያላችሁበት ቦታ እናደርሳለን። ነገር ግን ሁልጊዜ ጊዜ ግልጽ ማድረግ የምፈልገው ጥያቄዎች አብዛኛው እዚህ ውስጥ ማስተዋወቃቸው ቃ ኢትዮጵያ ውስጥ የሉም እያሉ ነው። እኔ ያለው ዱባይ ነው። አብዛኛው በሰፊው ስራ የምሰራው ዱባይ ውስጥ ነው። ነገር ግን እዛም ኢትዮጵያ ውስጥ ቅርንጫፍ አለኝ የተለያዩ ቦታ ማደርስበት። ነገር ግን አንዳንድ ጊዜ እዚህ የማስተዋውቃቸው እቃ ኢትዮጵያ ውስጥ የሉም እያሉኝ ስለሆነ እዚህ ውስጥ ማስተዋውቃቸው እቃ ካሉ አሉ ላለኝ ከሌሉም ደግሞ የሉም እላለኝ። ከዛም ባሻገር ደግሞ ኢትዮጵያ ጠቃላይ አራቱም ማዕዘን አላደርስም። ሰሜን፣ ደቡብ፣ ምስራቅ ምዕራብ አላደርስም። የምችልበት ቦታ ውስን የሆኑ ቦታዎች ናቸው የማደርሰው እቃ ማለት ነው። ስለዚህ ማድረስ የምችልበት ቦታ እደርሳለሁ ላለኝ ያሉትን እቃ አሉ ላለኝ የሌሉትን እቃ ደግሞ የሉም እንድር። እናንተ ግን መጠየቃችሁ አይከፋም፣ ጠይቁኝ። ምክንያቱም እናንተ የምትጠይቁኝ እቃ ወይም ሊኖር ይችላል ወይም ላይኖር ይችላል። እናንተ ደግሞ ማድረስ የምችልበት ቦታ ሊሆን ይችላል። ስለዚህ ጠይቁኝ። ማድረስ የምችልበት ቦታ እችላለሁ ላለኝ ማድረስ የማልችልበት ቦታ ደግሞ አልችልም፣ እላለሁኝ። ያሉትን እቃ ደግሞ አሉላለሁ፣ የሌሉትን ደግሞ ኢትዮጵያ ውስጥ የሌሉት ደግሞ የሌሉን ብዬ መልስ እሰጣችኋለሁ። መጠየቃችሁ አይከፋም። ከዛም ባሻገር ዝም ብለሽ ነው የምታስተዋውቂው ብላኝ ያወራች እህት አለች። እና ለማንኛውም ለማንም ሰው ማብራራት ብዙም ማብራት አያስፈልግም። አምኖ የሚገዛ ይገዛል፣ አምኖ ያልገዛ ደግሞ የሚፈልገው ሶሻል ሚዲያ ተጠቃሚ ስትሆኑ ብዙ አይነት ሰው ስለሚመጣ ለዛ ሰው ሁሉ እንትን የልቡን ደርሳለሁ ማለት ከባድ ነው። ስለዚህ በኮሜንታችሁ ስልክ ቁጥሬን ጠይቁ። ኮሜንታችሁ ስር ላይ ስልክ ቁጥሬን ያስቀምጣለሁ። ከዛም ባሻገር ደግሞ የቴሌግራም ሊንክ ያለ የወሳፕ ሊንክ ያለ። ቴሌግራሜ እንትን ብሏል ፉል ሆኗል። ወሳፕ ላይ ግቡ። የወሳፕ ሊንክ ያስቀምጫለሁ፣ የኢሞን ሊንክ ያስቀምጫለሁ። ሊንኩን እኮ ተጭናችሁ መምጣት አልቻላችሁም። ለዛ ነው። አንዳንድ የምትሳደቡ ሰዎች አላችሁ፣ እግዚአብሔር ልቦን አይስጣችሁም። እና እኔም ደግሞ ቢዚ ነኝ፣ ምክንያቱም ዳይሬክትም እቃይን ስለምሸጥ ኢንዳይሬክትም ደግሞ እንደዚህ በኦንላይን ቢዝነስ ስለምሰራ በ ሲመቸኝ ሁኔታ ሲመቻቸኝ ነው ኮሜንታችሁን መጥቼ የማነባው። ከስተመሮችን ደግሞ እንደዚህ በኦንላይን ማስተዋወቃቸውን ከስተመሮችን ማሰናግደው፣ ኮሜንታችሁን ማነበው፣ ፍላጎታችሁን ማነበው። ስለዚህ ለማንኛውም ሁል ጊዜ አዳዲስ ቪዲዮ ስለቅ እንዲደርስላችሁ ቤቱ ሰብስክራይብ እያረጋችሁ ቢያንስ ከአንድ ደቂቃ እስከ ሶስት ደቂቃ ብታዩልኝ በጣም ደስ ይለኛል። ይሁልኝ ምክንያቱም ሰዓት ሞልቶልኝ ነበረ። መልሶ ግን በጣም እየቀነሰብኝ ነው። ምክንያቱም ጀምራችሁ እንዳታዩት ጀምራችሁ ከምታዩት ቪዲዮም አጠቃላይ ባታዩ ደስ ይለኛል። ምክንያቱም ጀምራችሁ ስታዩ አንድ ደቂቃ ቀይታችሁ ለቃችሁ ስትወጡ በዛ ልክ ደግሞ ሰዓቱን እየቀነሰብኝ ነው። ከዚህ በዚህን አጋጣሚ ደግሞ ሶሻል ሚዲያ ተጠቃሚ ሆናችሁ በጣም ታዋቂ ሆናችሁ ረዥም ኤክስፒሪየንስ ያላችሁ ስለ ሶሻል ሚዲያ ሳት ለምንድ ነው እየቀነሰ ያለው? ምን ስህተት ነው? እስቲ ስለዚህም ነገር በኮሜንታችሁ ጻፉልኝ። ምናልባት ደጋግ ስላላችሁ፣ ደጋግ ሰዎች ስላላችሁ ይሄንን ሀሳብ ምጠይቃችሁ። ሰዓት በጣም እየቀነሰብኝ ነው እና አንድ ቻናል ደግሞ ሰት የሚቀንስ ነገር ከሆነ ሞኔታይዝ አልሆነም ይሄ ቻናሌ። ስለዚህ ይህ ስራዬ፣ ማለት ስራዬ በጣም እንትን እንትን በራሴ ነው የምሰራው። የሰውን ቪዲዮ አልለቅም የራሴ ስራ ነው የምለቀው። የራሴ ነው ኤዲት ማድረገው፣ ራሴ ነኝ። ታምፔል የምሰራው ራሴ ነኝ። ዩቱቤን ክሬት የተረኩት እኔ ነኝ። በቃ ኤድት ማድረገው ሁሉ ነገር የኔ ነው። ስለዚህ ሰዓት የሚቀንስበት ምክንያቱ ምንድን ነው? ያው አንዳንድ ሰዎችን እንደጠየቅኳቸው ከስተመሮችሽ ልክ አንድ ደቂቃ አይተው ነክተው ስለሚወጡ ነው፣ ቪዲዮዎችሽን። ለዛ ነው ሰዓት እየቀነሰብሽ ያለው የተባለ ነገርም አለ። ከዛም ባሻገር ደግሞ ሊቭ ላይ ግቢ። ያው ሊቭ ላይ አብዛኛው ጊዜ አይመቸኝም። እግዚአብሔር ደግሞ ጊዜ ሰጥቶኝ አንድ ቀን ሊቭ ላይ እገባለሁኝ እና ሊቭ ላይ አብዛኛው ጊዜ ስለማይመቸኝ ሊቭ ላይ ማልገባው። አብዛኛው ጊዜ ደግሞ እንደዚህ ቪዲዮ ራሱ ሲመቸኝ ነው ሌል ተርጌ ፖስተው። በጣም ቢዚ ነኝ ስለዚህ እስቲ ውድ የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦች ቤቱ ሰብስክራይብ ና ሼር ና ሐሳብ አስተያየታችሁን በኮሜንታችሁ እያሳፈራችሁ ጀምሩት። ቪዲዮን እንደዚህ ጽድት ያለ በጣም የሚያማምሩ የቤት እቃዎችን በኢትዮ ኮሚዲያ ቻናል ላይ ታገኛላችሁ። ስለዚህ በዚህ ቻናል የምትፈልጉትን የቤት እቃ ታገኛላችሁ። የምትፈልጉትን በተለይ ደግሞ ከሀገር ውጭ ያላችሁ በተለይ ዱባይ ውስጥ ያላችሁ እዘዙ፣ ያላችሁበት ቦታ እናደርሳለን። ከአገር ውስጡም ያላችሁ ጠይቁኝ። ማድረስ የምችልበት ቦታ አድርሳሉ፣ ላለኝ ማድረስ የማልችልበት ቦታ ደግሞ አልችልም ብዬ መልስ እሰጣለሁ። ከዛም ከዚያም ባሻገር ደግሞ እዚህ ውስጥ ማስተዋወቃቸው ቃ ኢትዮጵያ ውስጥ ካሉ አሉ ላለው፣ ከሌሉም ደግሞ የሉም ብዬ መልስ እሰጣችኋለኝ። እናንተ ጠይቁኝ፣ መጠየቃቸው አይከፋም። ግን አብዛኛው ከስተምሮቼ አብዛኛው ሳልን የተወሰኑ የተወሰኑ አምስት ሶስት ሰዎች ይሆናሉ። ያው አንዳንድ አዳዲስ ከስተምሮች የምትመጣላችሁ ለሶሻል ሚዲያ ወይም ለዩቱብ አዲስ ይሆናችሁ፣ እንዴት ነው የቴሌግራም ሊንክ ማገኘው ወይም የወሳፕ ሊንክ ማገኘው ብላችሁ የማታውቁ ሰዎች አላችሁ። እናንተ ግን ግዴታ አደለም። ብትችሉ በዩቱብ ዲስክሪፕሽን ቦክስ ላይ የተቀመጠን የወሳፕ ሊንክ ተጭናችሁ ከመጣችሁ በጣም ደስ ይላል። ነገር ግን በዩቱብ ዲስክሪፕሽን ቦክስ ላይ የውሳብ ሊንክ ማግኘት የማታውቁ ኮሜንት ላይ ስልክሽን ስልክ ቁጥርሽን አስቀምጪልኝ በሉ ስቱን እኔ ደግሞ ኮሜንታችሁን ስመች ነው፣ ግን ባይ ዘ ወይ ሲመቸኝ ነው ኮሜንታችሁን ማነባው። አለን ብዬ ቻናሉ ውስጥ ገብቼ አዳዲስ ኮሜንት የጻፉትን ስልክ ቁጥርን የጠየቁ ሀሳብ አስተያየትን የሰጡኝም የሰደቡኝን ሁሉ ገምግሜ አንብቤ ውጣለኝ። ስለዚህ ኮሜንት ላይ ስል ቁጥርሽን አስቀምጭልኝ በሉና ውጡ። እኔ ደግሞ ኮሜንታችሁ ስር ላይ ስል ቁጥሬን ያስቀምጣለሁ። በዚያ ስል ቁጥሬ ወሳብ ና እንትን ነው ያለው ኢሞ ብቻ ነው ያለው፣ ቴሌግራም የለውም። የቴሌግራም ሊንኬ እንትኑ ወሳብ እንትኑ ቁጥሩ ዘግቶብኛል። ስለዚህ የከፈትኩት ወሳቤን በአዲስ ስል ቁጥሬ ስለሆነ በዛ ገብታችሁ በወሳቤ እነዚህ የማስተዋወቃቸውን ዕቃ ፎቶውን ቀርጻችሁ ከዩቱብ ላይ ፎቶን ትቀርጻላችሁ። ቀርጻችሁ ይሄ እቃ ዋጋው ስንት ነው? ኢትዮጵያ ውስጥስ አለ ወይ? እኔ ያለውት እዚህ ጋር ነው። ዱባይ ከሆናችሁ ዱባይ፣ ኢትዮጵያ ከሆናችሁ ኢትዮጵያ ብላችሁ ጠይቁኝ። ኢትዮጵያ ያለው እቃ ከሆነ አለ ብዬ በዋጋው በተስማማን ደግሞ ወደ ግዢ ትገባላችሁ። ስለዚህ የመላኪያውንና የመላኪያ ማለት ከኢትዮጵያ ውስጥ የትራንስፖርቱን እና የሰራተኞች ራሳችሁን የምትችሉት። ስለዚህ ግማሽ ፐርሰንቱ በአካውንት ታስገባላችሁ። እቃው ታሽጎ ወደሚፈለገው ወደ ገዢው አካል ደርሶ እቃው ተከፍቶ ታይቶ ከዛም በኋላ የቀረውን ብር ደግሞ በአካውንቱ የሚገባው አብዛኛው ጊዜ ምክንያቱም ጊዜው እንትን ነው፣ በጣም ያስፈሪ ነው። ስለዚህ የቀረውን እቃ ደግሞ በአካውንት ታስገባላችሁ ማለት ነው። በዚህ ሁኔታ ነው ስራችን አብረን የምንሰራው። ውድ የተከበራችሁ የኢትዮ ኮሜዲ ቻናል ቤተሰቦቼ ቻናሉን ሰብስክራይብ ሼር በማረግ አበረታቱ። ሁል ጊዜ እንደዚህ ጽድት ያለ በጣም የሚያማምሩ የቤት እቃዎችን እዤላችሁ የምመጣ ይሆናል ማለት ነው። ጽድት ያለ በጣም የሚያማምሩ ናቸው እቃዎች፣ በጣም የሚያማምሩ እቃዎች ኳሊቲ ኳሊታቸው ምን ብዬ ልንገራችሁ? እግዚአብሔር ደግሞ ይረዳኛል ብዬ አስባለሁ። ከዚህ በፊት ጨምሬ ነበር ነገር ግን የሆነ ባህል ላይ እንትን ኢትዮጵያ ላይ አየር መንገዱም ተወደደ፣ ሁኔታውም አልተመቻችልኝ ነበር። ከዛ በኋላ ተውኩት። እግዚአብሔር ከረዳኝና ካገዘኝ ደግሞ እንደዛው ከዱባይ ወደ ኢትዮጵያ እቃን በማመላለስ ስራዬን እንደመጀመረውም ጀምራለሁ ብዬ አስባለሁኝ። ስለዚህ አብዛኛው እቃ ያው ኢትዮጵያ ውስጥ የለም ስለሚባል ነው እዛ ባሉ ቅርንጫፎች። ከዛ ተረክቤ ነው እዛው የምሸጠው ማለት ነው። ነገር ግን አብዛኛው እንደዚህ እዚህ ማስተዋወቃቸው እቃ ኢትዮጵያ ውስጥ መርካቶም፣ የተለያዩ ቦታ የለም እያሉ ስለሆነ ግን ኢትዮጵያ ላይ ሲጠየቅ የምትፈልጉ እቃ አለ ይላሉ። ነገር ግን እዚህ ማስተዋወቃቸው እቃ ያ ንረከባባ እኔ የምረከበው ካምፓኒ ይሄ እቃ የለም፣ ይሄ እቃ የለም፣ ይሄ እቃ የለም ይላሉ። ምስጥሩ ምን እንደሆነ አልገባኝም። ስለዚህ እኔ የምፈልገው እቃ ከኢትዮጵያ ወደዚህ ከዚህ ወደ ኢትዮጵያ የማረግበት እግዚአብሔር ሁኔታውን ያመቻችልኛል ብዬ አስባለሁኝ። ስለዚህ ውድና የተከበራችሁ ኢትዮ ኮሚዲያ ቻናልን እንደተለመደ እንደነገርኳችሁ አደራችሁ እንዳትረሱ ቢያንስ ከአንድ ደቂቃ እስከ ሶስት ደቂቃ ለማየት ሞክሩ። ቪዲዮን በቃ አይከፈልበትም። እናንተ አትከፍሉበትም። ለእኔ ግን ይጠቅመኛል። ቢያንስ ያው እንትን ዩቱብ ይከፍላል። ማለት አይደለም፣ ብዙም አይከፍልም እኔ በጣም በሚሊዮን የሚታይ ቪዲዮ ነው። በጣም ይከፈላል የሚባለው። ስለዚህ እኔ ደግሞ ቢያንስ ከክታየ ከተባለ ከአንድ ሺ እና ከሁለት ሺ አይበልጥም። በዚህ ደግሞ ብዙም አይከፍልም። የሚከፈለው ደግሞ ቻናሉ ሞኒታይዝ ሲሆን ነው። ይሄ ደግሞ ሞኒታይዝ ሊሆን ምንም ሳት እየሞላ እየቀነሰብኝ ነው። ያም ነገር ደግሞ ቪዲዮን እየነካችሁት ትታች ስትወጡ ነው እና አብዛኛው ቪዲዮ እንትን ሳት እየቀነሰብኝ ያለው ስለዚህ ውድ ነው የተከበራችሁ፣ እነዚህ የፕላስቲክ የሀራሳት የማያቀዘቅዙ የማያቀዘቀዙ የሞቀ ምግብን የምናስቀምጥበት በጣም የሚያማምሩ ቀልጨፍ ያለ የማይከብዱ የእቃ አይነቶች ናቸው። በተለይ ለሊሆታችሁ ማታ የምትገቡ ለምሳም ለእራትም ሰርታችሁ ወይም ምሳችሁ ቋጥራችሁ መሄድ የምትችሉበት የማያቀዘቅዝ ለየት ያለ የቤት እቃ ነው። ስለዚህ ለተማሪዎች የሚሆኑ በጣም የሚያማምሩ የቤት እቃዎች ናቸው። በዚህ ቻናል አብዛኛው ጊዜ የምለቀው እናንተም ወዳችሁ ነው። አብዛኛው ሀሳብ አስተያየት የምትሰጡ ከስተምሮች አላችሁ። እኔ ወድጄ ነው እነዚህን እቃ በጣም ያምራሉ፣ ሰው ልጅ ይወዳል። እኔም በቃ እኔ ወድጄ ነው ኤዲት አድርጌ የምፖስተው፣ እናንተም ትወዱታላችሁ ብዬ አስባለሁ። ስለዚህ ውድና የተከበራችሁ ኢትዮ ኮሚዳ ቻናልን እንደነገርኳቸው ሰብስክራይብ ሼር በማድረግ አበረታቱ። ቪዲዮን ደግሞ ከአንድ ደቂቃ እስከ ሶስት ደቂቃ ለማየት ሞክሩ። እንደ ማንሙ ናችሁ፣ እንደ ማንሙ ናችሁ ተቸገሩ። በተለይ ደጋግ ቅን ልቦች፣ ኢትዮጵያኖች እና ኤርትራውኖች ማለት ነው። ለእኔ ስለሚጠቅመኝ ቻናሉ ቫናር ይወጣልኛል። አንደኛው ደግሞ ቢዝነሴን በሰፊው ሰራለው፣ ሰዓት ይሞላልኛል። ስለዚህ እኔን ጠቀማችሁ ማለት እኔ ደግሞ ሌላ ሰው ጠቀምኩኝ ማለት ነው። ከዛም ባሻገር ደግሞ እቃ ሁል ጊዜ ስለቅ፣ አዳዲስ እቃ ወደ ናንተ ይድርሳል ለቤታችሁ ቁጭ ብላችሁ በስልካችሁ ብቻ የምትፈልጉትን እቃ ትገዛላችሁ። ሰብስክራይብ በማድረግ ብቻ ኖቲፊኬሽን ሁል ጊዜ ወደ እናንተ አዳዲስ እቃ ስለቅላችሁ። ስለዚህ ይህንን ደግሞ አሳብ አስተያየት በኮሜንታችሁ እያሳፈራችሁ ቻናሉን ደግሞ ሰብስክራይብ በማድረግ እየጀመራችሁ አዳዲስ እቃ ሁል ጊዜ ወደ እናንተ ይጨስታል ማለት ነው። ዛሬ የነበረኝ ቆይታ ይሄንን ይመስላል። መልካም ጊዜ ይሁንላችሁ። ባይ ባይ ውድ